እኔ እናቴ የተዘቀዘቀችው ቀን ነው ያወኳት። የሰው አካውንት ማለት ነው። ከዛ የምታወራው ቃላቶች በእኛ ቁጣ ስለሆነ እሰማለሁ እና ብዙ ታለው እንዳታውሪ ጥሩ አይደለም፣ እነሱ ባልና ሚስት ተረጋጊ፣ እላታለሁ። ከዛም በቃ የሆነ ይሄ ጆባ እምነት አለ፣ የሆነ እንደዛ ነው የምትከራከረው። ከዛን ሎሎ መታ ቆይ ተረጋጉ አለችኝ። ኢሞ ላይ ደግሞ ታገለግላለች አስበሽዋል ዋንገል ይዛ ማለት ነው። እና እንዴት ነው ሰው እምነት እያለ አንድ ቃሉ እኮ ምንድነው ምሎ አንድ ባለ ትዳር ትዳር ማለት ፈጣሪ የሰጠ ስጦታ ነው አይደል? ያ ስጦታ እኛ የሰው እይታ ላይ ወይስ በሰው በስጋ እይታ ላይ እነሱ ሁለት ነው እንጂ በእግዚአብሔር ዘንድ እነሱ አንድ ናቸው። ባሎ ነጥቃ በሌላ አካውንት ዝሙት እያሳፋፈች ማለት ነው። በሌላ አካውንት ደግሞ እሩት ታየዘጠ እኛ የምናወረው ቃላቶች ደግሞ ወስዳ ማለት ነው። እየገለበጠች ናት። በዛ አካውንት ላይ ብዙ ጊዜ ሉሉ ቆይ ትላለች። ይህን ማይላብ ምናምን ቆይ ምናምን አሉኝ። እና እሺ አልኩኝ። ይሄ አንድ ወርቅ ምናምን ሆኖ አልኳል። ከዛ ምን ዛሬ ለት ደገመች። ና ስፖንጅ ነው ያስቀመጠቸው እርጉዝ አይደለም ብሎ አንዱ አንድ ላይ አድርጎ እሷና ወርቅ የምትባል የሆነ ቦርኮ አለች እና ከሶ ጋር እያወሩ ነበረ። እኔ በጆሮ ነው የሰማሁት። አካውንቶ ደግሞ ከዚህ በፊትም አውቃለው። እና እዚህ መታ ለምን ታስመስላለች? እና በኛ ቋንቋ ደግሞ እየለመነች ናት። ለምን በሁለተኛ እንዳታውሩ በአማርኛ አውሩ ብዬ ነው ከነሱ ጋር ሲከራከር የነበረው። ግን ሴትዮዋ ጠርተኝ ነው የርኩኝ። ምንድን ነው የተፈጠረ? በስማምር አይደለም። እኔ ሲጀመር ወንጌል የምትሰብኩ ከሆናችሁ እኔ ባለጌዎች ናችሁ። ቃል እግዚአብሔር አታቆሽሹ። ቆሻሻቱ ወንጌል ምረጡ ወይም ቲክታክ ምረጡ። እንዴ የእናንተ እስከፋ ሻኮባ ላይ ደግሞ በሌላ በመንፈስ ቅዱስ ለድራማ ብሎ

ለምንጡም ተፈጥሮሆሬትና ምማር ከሌለ እኮ እንችለውም። እኔ የልጁቷ ፎቶ የሁለቱም ፎቶ የሴቶቹ ላኩልኝ። የሁለቱም ቲጂ ካላክሽ አንቺ ጋር ናት አልወርድም። ገባሽ? አንቺ ወስጄ የምሰጠው ለማንኛውም መልካም ምሽት ይሆንላቸው። እኔ በሩታ እንዴት እንደማልቀልድ አሳያቸዋለሁ። እኔ የሩታ ደጋፊዎች ቀልድ አላውቅም። እነሱም በእነሱም አልደራደርም፣ በእህቴም አልደራደርም። ለማንኛውም

ዛሬ ሐሙስ ነው። ልካ አመል ነው። ቆይ ከኔ ራስ ብረጅ ደግሞ ባሌ የለሽም ባሌ የለሽም አላችሁ። ይሄው ተጠብቄ ከባሌ ጋር ወጣሁኝ። ምን ነው? የመጀመሪያ የመጨረሻ የልጅ አባት እኮ ነው ታዲያ። ኦሆ እሱ ሚያቀኝ እኔ ማቀው፣ እሱ ነው ታዲያ። እንዴት አልጠበቅም? ከሱ ጋር አልጠበቅም። ባረ ያዝልቃችሁ። አሚን። እስከ ምትጃጁ ድረስ አብራችሁ ሆኖ። አሚን። አዎ፣ በጣም ያሳድግልሽ። ደግሞ ይጠብቅልሽ ወይስ ያሳድግልሽ? አሚን። ነይ አንቺ ነይ። ለማንኛውም ተጠንቀቂ፣ እሺ? ተጠንቀቂ። ለምን

ቦታ እንግዲህ የተዘቀዘቀች ቦታ ዲዮስ ቻዩ እንግዲህ ከፌደራል ነው የምመጣው፣ ከሀገሬ ነው የምመጣው። ከዚህ ሳይሆን ከሀገሬ ነው የምመጣው። አርፋችሁ ተቀመጡ። መሳቅን ነው አመሌ። አሁ ነቷ ነው። ፊቱን ደግሞ በደንብ ጠቢው። እሺ ደግሞ ውሃ ውስጥ ደግሞ እንዳይገባ

እናንተ እኮ 60 ኪሎ ነኝ ይደናደሩ። እንግዲህ ሴት ያመጣች ከ60 ኪሎ በላይ ነው እንደምትፈልጉ። ማማዬ ትወርጂያለሽ ወይ ትቆያለሽ? ኧረ እባክሽ። እስኪ በድምጽ አውሪ። አንቺን ወንጌል ደርድረሻል። በሌላ ቦታ ተሰብክ ያለሽ እንዴ? ሰባኪ በዝቶ ማለት ነው። ሰባኪ በዝቶ ዝሙቱም መማረው እንደዚህ ይበዛ። አይድላችን ትውልድ አዳን ይላል እንጂ የእግዚአብሔር ቃል ትውልድ አጥፋ ይላል እንዴ?

እንደ ዋለ እናንተ የማታወሩ ሰዎች ሙት ሆናችሁ ከታች ከምታሽቃብጡ ማለት ነው። እኔ እናንተ አረግፍ ወጣለሁ መሳቄ እና ደና ደሬ ነው እስ ደና በድምጽ ብታወሪ ይሻል ነበረ፣ ግን አንቺ አትፈልግም በድምጽ። ለማንኛው ሁላችሁ ወዳችኋለሁ፣ አከብራችኋለሁ። መልካም አዳሪ ይሁንላችሁ ወይስ መልካም ቀን ይሁንላችሁ። እኔ ትንሽ ስራ ላይ ነኝ። ስራ ጨርሼ በኋላ ቤቴ እከፍታለሁ። እሺ በይ መሳቂ አመሌ። እሺ በይ ማማዬ። አረግፌ ይወጣለሁ አንቺ ብቻ። እሺ በይ እና አስር ሰው ቤቴ ላይ ቁጭ ብላችሁ ስለዛ ጉዳይ ስለተወያያችሁ፣ እግዚአብሔር በችግራችሁ ጊዜ ይድረስባችሁ። አመሰግናችኋለሁ። ለእኔ ጸሎት እና ድዋ አድርጉ። ብዙ ጠላት አለ ከሩቅ ከቅርብ ከግራ ከቀኝ ከፊት ከኋላ ማለት ነው። እና በጸሎታችሁ አስቡ። ሙስሊሞች ድዋ አድርጉ። ክርስቲያኖች ጸሎት አድርጉልኝ። እሺ